በእስልምና ጉዳይ ደረጃ እስልምና ጉዳይ ያውም የፌዴራል ተብሎ የተቀመጠው ግን ሴት ልጅ እንደዚህ አድርጎ ሲያጠጣ ተመልከቱ። አላዋቂነት መልክ ቢኖረው ኖሮ ይህ ልጅ ይመስል ነበር። ይህን ያልኩበት ዋነኛ ምክንያት ራሁ ስብሐነሁ ወተዓላ እንደነዚህ አይነት ሰዎች በርካታ ቦታዎች እውሮች፣ ደንቁሮች ብሏቸዋል። በቅናት ባለቤቷን አንገቱን በመጥረቢያ መታ የገደለችው ግለሰብ በከባድ ስራ የስድስት ዒድ የሚባል ነገር የለም። ትንሿ ኢድ እየተባለ በዚህ በስልጤ በሀደሬ በመላው አገሪቱ በተለይ አሁን አሁን ምን እየሆነ ነው? ስራህን አስቀጥለው ወንድሜ እህቴ፣ ስራሽን አስቀጥለው

ፍጻሜ ያብራችሁን ቆይ ኢንሻአላህ። ቀጥታ ወደ ቪዲዮ አለፍኩላችሁ። ስራህን አስቀጥለው ወንድሜ እህቴ ስራሽን አስቀጥለው። ረመዳን ገባ ወጣ። ስለዚህ ረመዳን እንደገባ እየወጣ ስለሆነ ያለችውን ቀን የምንጠቀምበት። አላህ የረመዳንም የሸዋልም የሁሉም ጌታ ነው። ስራችንን እስቲቃማ እናድርገው። እስቲቃማ ያለው ስራ ሁሌም ደስታ አለው። የረመዳን የመቀበሉ ጥቅም ታውቃላችሁ። ከረመዳን በኋላ ስራው መቀጠል ነው። ስለዚህ እስተቂሙ ቀጥ በሉ በቁርአን በድርግ በወሎ በማያልቀው ስራችን በምታልቀው ዱኒያችን ሰርተን ዘላቂ ሰደቀቱል ጃሪያ የሆነ ስራ እንስራ። አሰላሙ አለይኩም ወራሕመቱላሂ ወበረካቱሁ። ሁላችንም መልካም ስራችን እንቀጥል ኢንሻላህ። ረመዳናችን እንግዲህ መቅቡል መሆኑን በብዛት የምናረጋግጠው ዋነኛው ምክንያት እንግዲህ በረመዳን ቁርአን የምንቀራ ከሆነ እንዲሁም ደሞ ሰደቃ የምናወጣ ከሆነ እንዲሁም ደሞ ሰላታችን ላይ ብርቱ ከሆንን ማለት ነው ያ ስራ ከረመዳን በኋላም <do> <sunscreen> <do> <sunscreen> ይቀጥላል ማለት ነው። እንሻ አላህ ከሚቀጥሉት እንዱም ደግሞ ረመዳን ከተጠቀምኩበት ያድርገን አመት አመትም አላህ ያደርሰን ለማለት እወዳለሁ። እኔም በረመዳን ብቻ ከይር ስራ ለመስራት እሞክራለን ከረመዳን በኋላም እንስራ ለማለት እወዳለሁ። እንሻ አላህ እንደጠቀምንበት ተስፋ አደርጋለሁ። ወደ ለኛ በቅናት ባለቤቷን አንገቱን በመጥረቢያ መታ የገደለችው ግለሰብ በከባድ ስራ ተቀጣለች።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 በዚህም የካቲት 18 ቀን 2017 ዓ.ም በተኛበት ለሊት 9 ሰዓት ላይ ሚስት በእንጨት መፍለጫ መጥረቢያ አንገቱ ላይ ደጋግማ በመምታት ህይወቱ እንዲያልፍ ማድረጓ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 ዳጉ ጆርናል ነው ያስነበሩ። እንግዲህ በቅናት ገና ለገና ያገባል በሚል ሱብሃን አላህ በጣም የሚያስደነግጥ ነገር። እንደዚህ አይነት መረጃዎች በተደጋጋሚ እየሰማን ነው። በመጠረብ ያስባችሁታል። የገዛ ባሏ እንገለዋለች። አላህ ይጠብቀ። ወንድ ነው ማግባት ይችላል። እንግዲህ በሸሪያው አንጻር ማለት ነው። ነገር ግን በዚህ ደረጃ ተገቢ ነው ብላችሁ ታስባላችሁ እና ሀያ አምስት ዓመት ነው እንግዲህ እኛ እንደፈለጋችሁ ትገዳደላላችሁ፣ ብዙ ተግባር ይፈጸማል። ነገር ግን ከህግ አንጻር ደግሞ ሁሉም ሰው በቃ ይታሰራል፣ ይወጣል። እንደዚህ አይነት ተግባር እየተፈጸመ ነው። ሀያ አምስት ዓመት ነው የተፈረደባት ልክ ነው በላች ታሰባላችሁ? እንደዚህ አይነት ነገራቶች እኮ ከወዲሁ የሚቋጩ ካልሆነ ማዳግም እርምጃ የማይወሰድባቸው ከሆነ እንደዚህ አይነት ሰዎችን እያበረታታ ነው የምንሄደው ብዬ አምናለሁ። የአራት ልጆችን አባት አላህ ይጠብቀን። አላህ ይጠብቀን። እናንተንም በዚህ ጉዳይ ላይ እናንተ የሰማችሁን ሀሳብ አቅርቡ። ምን ትላላችሁ? ሱብሃነላህ፣ አላህ ይጠብቀን። ወላሂ ቅናት ትዳርን ያፈርሳል። ቅናት ብዙ ተግባር ያደርጋል ማለት ነው። የምትወዱትን ሰው እስከ መግደል ድረስ ስለሚያስደርስ ንስክ ያለ ቅናት አላህ ያዝልን ለማለት እወዳለሁ። እንሻላህ በእስልምና ጉዳይ ደረጃ እስልምና ጉዳይ ያውም የፌዴራል ተብሎ የተቀመጠው ግን ሴት ልጅ እንደዚህ አድርጎ ሲያጠጣት ተመልከቱ። ይህንን ላሰጋችሁን አላዋቂነት መልክ ቢኖረው ኖሮ ይህ ልጅ ይመስል ነበር። ይህን ያልኩበት ዋነኛ ምክንያት ኤአይ እንኳን መለየት የማይችል ደንቆሮ ልጅ ስለሆነ ነው። ደንቆሮ ደንቆሮ ነህ ማለት ስድብ አይደለም። አላሁ ሱብሐነሁ ወተዓላ እንደነዚህ አይነት ሰዎች በርካታ ቦታዎች እውሮች፣ ደንቆሮዎች ብሏቸዋል። መልእክተኛው ዐለይሂ ሰላቱ ወሰላም አንድ ሰሃባቸው በጣም ሲያስቸግር ጊዜ አንተ የመሃየማን ባህሪ አለቀቀህም እስቲል እስካሁን ታንጸባርቃለህ ብለዋል። የሂክማ ባልተቤት የሆኑ መልክተኛ አለ ሰላቱ ወሰላም ዛሬ ላይ ኤአይ ላይ የተሰራ ፊክ የሆነ ቪዲዮ እያወቀ ዑለማዎችን እንደፈለገ ይሳደባል። ቢያንስ ቢያንስ አባቶችህ ይሆናሉ። የምን አባት አያት ጭምር ይሆናሉ። በዛው ልክ ደግሞ የሙስሊሞች መሪ ናቸው። ወደድክም ጠላህም እንደነዚህ አይነት ሰዎች ስርዓት ያዙ። ዑለማዎችን አክብሩ። እኔ ትችት ባይ ዘዊ በጣም መወደሰው ነኝ ተች ነገር ግን ኤቪደንስ ላይ ተሞርኮዘ ዝም ብለህ በውሸት ላይ ስም ማጥፋት አንድ ከቃሚ ሴቶችን አሰልፎ ከሚያስጨፍር ማስተብዬ ጋር ዶክተር ሐጅ ኢብራሂም ቱፋ ማወዳደር ትልቅ ዙልም ነው። እናቀዋለን እኮ ማዝ ዋሪዳ እየተባለ የዝሙት መናኸሪያ ነው እኮ የሚያስጨፍር ክትላጥን አድርጎ ወንድና ሴት ደባልቁ ሚያስጨፍረው ማን ነው? አዛ አይደለ። ዝም ብሎ ማለት እውቀት አይደለም። ስለዚህ ምን ታረጋለ? ለምሳሌ ብራዘር መጻፍ ትገዛለ፣ ታነባለ። ከዛ በኋላ ሚዛናዊ የሆነ ትችትን ታቀርባለ እንጂ እንዲህ አይነት ድንቁርና ውስጥ ከገባ አስቸጋሪ ነው። ብሩ ነቃበል። በነገራችን ላይ እርግጠኛ ነኝ አቦሳላ አንተም እኮ ተሳደብክ ምናምን ልትሉኝ ትችላላችሁ። ስድብ አይደለም። ባይዘው እንደነዚህ አይነት እርጥብ የሆኑ ሰዎች አሊሞች፣ ትልልቅ ውለማዎች አህያ ብለው ይሳደቡ ነበር። ስድብ ከሆነ እንግዲህ ውለማዎችም እንዲህ ብለው ረድ ያደርጉ ነበር። ስለዚህ እኔ ከሱና ውለማዎች የተማርኩት ብሎን ደግሞ ቁርኣንና ሐዲስ የሚያዘኝ ነው። እንደነዚህ አይነት አዋቂ መስለው ሙስሊሞችና እስልምና ተዊ ሱና የሚዋጉ ሰዎችን በሚገባቸው ቋንቋ እንነጋገራለን። ሂክማ ማለት ነገራቶችን ባሉበት ማስቀመጥ እንጂ ሂክማ ማለት ነገራቶችን እየደባበሱ ሰዎች ዘንድ ውዴታ ለማግኘት ፉን ፉን ማለት አይደለም። እየመረራችሁ ዋጡት። ያጀማ ሁላችንም አላህ ይጠብቀን። ወላሂ ካለማወቅ አላህ ይጠብቀን። ካላወቅን ደግሞ ሰው የምንጠይቅ አያድርገን። ይህ ልጅ በቅርቡ ነው ወደ ቲክቶክ አለም የመጣው። ነገር ግን በጣም በአንድ ጊዜ ተቀባይነት አግኝተው የተለያዩ መረጃዎች ያቀርባል። የማያገባበት ቦታ ክርስቲያኖች ጋርም ጥልቅ እያለ ብዙ ተግባር የሚያቀርበውን ቪዲዮ ተመልክታችሁት ይሆናል ማለት ነው። ነገር ግን በዚህ ደረጃ ሼካችንን ሲያብጠለጥል ተመልክቻለሁ። ከዚህም በፊት ኡስታዞችን ብዙ ተግባር እንትን ሲል ነበር። ከኡስታዞች ይልቅ ሙነሽዶችን ሲያሞግስ ነበረ። ወላሂ አላህ ይጠብቀን ሁላችንም። ወላሂ ምንም እንደምላላውቅም እና እንደዚህ አወቅ አወቅ አብሽር በርታ የሚሉ ፎሎሮቻችን ድንበር ሊያሳልፉን ስለሚችሉ እና ልንጠነቀቅ ይገባል ብዬ አምናለው። ካላወቅን ለማወቅ እንሞክር። ነገር ግን ሳናጠራ ደግሞ መረጃ መልቀቅ የለብንም ብዬ አምናለሁ። ይሄ በኤአይ የተሰራ ነው። እንዴት አስባችሁታል? ትልቅ ሰው ነው፣ የሙስሊሞች መሪ ናቸው። ቢያገናዝብ እንኳን ማለት ነው። በብዙ ሺዎች ፎሎሮች አሉት። ነገር ግን ይህንን ቪዲዮ አውጥቶ ለመስራት የጥላቻነት ጥግ የሚያሳይ ቪዲዮም ጭምር ነው። የተለያዩ መረጃዎች ሲያወጣ ነበረ ከዚህም በፊት ማለት ነው ኡስታዞችን ሁሉ ሲያብጠለጥና ሙስሊሙ ነው። በዚህ ልክ እንደዚህ መቅጠፍ ተገቢ ነው ብላችሁ ታስባላችሁ? ለማንኛውም አላህ ይጠብቀኝ እናንተንም። እንደዚህ አይነት ሰዎች አሉ። የምናበረታታውን ደግሞ የምንደግፈውን ሰዎች ልንለይ ይገባል ብዬ አምናለሁ። ያለንን ተከታዮች ያለንን ፎሎሮቻችን መልካም ነገር መጠቀም ይቻላል፣ ለነሱ መልካም ነገር ማስተማር ይቻላል ብዬ አምናለሁ። እንሻላ ማንኛውም ከኢድ ትንሿ ኢድ ጋር ተያይዞ የተለያዩ ቪዲዮዎች አሉ። አላስፈላጊ ነገር እየወጣ ነው። ሙስሊሞች በአደባባይ ጭፈራም ጭምር ሱብሃናላህ። ከኢድ በላይ ነው ሲያከብሩት የነበረው በሀረር እንደ ኡስታዞች የሚያስተላለፉት መልእክት አለ። በእስልምና ሁለት ኢድ ብቻ ነው ያለው፣ ትንሹ ኢድ የሚባል ነገር የለም። የተለያዩ ሙስሊሞች የማንጠብቃቸው ሰዎችም በቦታው ላይ ተገኝተው ብዙ ነገር እያደረጉ እንደሆነ ተመልክተናል። አላህ ይጠብቀን ይሸሙነ

የፈለገው ሙፍቲ የሚነግራችሁ እንዳትሰሙ። ዒድ በኢስላም ሁለት ነው። የሸዋል ዒድ በተለይ በዓለም ያለ ሙስሊም እኮ ያከብረው ሺዓውም የለውም፣ አህባሹም የሚያከብር አይመስለኝም። በጣም የሚገርም እኮ ነው። ደግሞ የሚገርመው ዩኒስኮ ተመዘገበ አሉ። ድሮስ የሌለውን አይደል የሚመዘገቡት? ያልተመዘገበው ነው እኮ እነሱ ድሮ የሚመዘገቡት። በአላህ ዘንድ የተመዘገበውማ እኛ ጋር ነው የሚመዘገበ። እስላም ጋር፣ ቁርአን ጋር፣ ሐዲስ ጋር ነው የሚመዘገበ። ዩኒስኮ ተመዘገበ ማለት ህጋዊ እስላም ሆነ ማለት ነው እንዴ? አዑዙ ቢላህ። አንዱ ኮ ይለኛል፣ በቃ እናንተ ብትሉት ብታወግዙት ምን ምን ታረጉታላችሁ? አንድ ጊዜ እኮ የተመዘገበ ለውሐል መህፉዝ የተመዘገበ መሰለ እንዴ? ወላሂ ላይረባ አስር ቢሆን ዓለም መንግስታት በሙሉ ቢያጸድቁት እስላም አይሆንም። ራሳቸውን አታልታሉ። ባይሆን አንዳንዶቹ ሚሉ ነው እንዲያው እንደ ኡስታዝ መተጫጫችን ነበር እኮ ይሄ ነገር አሉ። ምንድን ነው መተጫጫ ማለት? በኢስላም እንደዚህ ያለ መተጫጫት ፕሮግራም አለ እንዴ? እንዲህ ራቁታቸው ነው እንዲህ የሚሄዱት ሴቶቹ? ድብልቅ አለ እንዴ? በየቤታቸው አይታወቁም። እንዲህ ልጆቻችን አላኩል ሀል እንደተበሳጨው አይቶ ይመስለኛል። ትናንትና ጥባ ላይ ማንስቼ ስለነበረ ይህንን የላኩልኝ እስቲ እንደፈለግ ክበል የምትለውን ለማለት ነው። ትንሽ ትልቅ የሚባል የለም። ከሁለቱ ዒድ ሁለቶቹ ዒዶች ደግሞ ትልቆች ናቸው። አላህ ዘንዳ ትልቅ አጅር የሚያስገኙ ናቸው። የስድስቱ ዒድ የሚባል ነገር የለም። በተለይ ይሄ የተከበረውን አካባቢ የሙስሊም ማህበረሰብ ስም አታጥፉ። እንደዚህ አለ ከኢስላም ጋር ግንኙነት የሌለው ነገር ይሰሩ ነበር ብላችሁ አታውሩባቸው።